ነጋድራስ ተሰማ እሸቴ ከአባታቸው ከአቶ ሼቴ ጉቤና ከእናታቸው ከወይዘሮ ወልተ እየሳብቱ አምለ 2 ቀን 1869 ዓ ም ሰሜን ሸዋ ውስጥ በምንጃር ወረዳ ልዩ ስሙ ቀርሾ አጠር በሚባል ስፍራ ተወለዱ። ነጋድራስ ተሰማ ከአስር ዓመታቸው ጀምሮ ያደጉት በሐረር ከተማ ሲሆን፣ ሐረር ብዙ ሳይቆዩ አባታቸው አቶ እሸቴ ሐረር ላይ ሲሞቱ ነጋድራስ ተሰማ እሸቴም አጤ ምኒልክን ተከትሎ አዲስ አበባ በመምጣት በንጉሠ ነገስቱ ቤተ መንግስት እየተማሩ መኖር ቀጠሉ። በቤተመንግስቱ መንግስቱ ኑሯቸው ሙዚቃና የስዕል ሙያንም በደንብ አወቁ። ነጋድራስ ተሰማ በ1900 ዓ ምት ወደ ውጭ ሀገር ሄዶ የመማር ዕድል ገጠማቸው። ሙሴ ሆሊየስ የተባለ ጀርመናዊ በኢትዮጵያ የሚያደርገውን ቆይታ ጨርሶ ወደ ሀገሩ ሊመለስ ለስንብት ከአጤ ሚኒሊክ ፊት በቀረበ ጊዜ ወደ አገሩ ወስዶ የሚያስተምራቸው ሦስት ወጣቶች እንዲሰጡ ጠየቀ። አጤ ምኒልክም ፈቅዶላቸው ወደ ጀርመን ሀገር ሄዶ የአውቶሞቢል አሰራር አጠኑ። በዋናነት የሜካኒክነትና የሹፌርነት ሞያ ቢያጠኑም በሙዚቃውም ብዙ ሥራ ለመስራት ቻሉ። ነጋድራስ ተሰማ መስንቆ መምታትና ዜማ ወጣጥን ከአባታቸው ተምሮ ስለነበር ጀርመን አገር ሄዶ በቆዩበት ጊዜ ሂስ ማስተር ቦይስ ከሚባለው ኩባንያ ጋር በመዋዋል 17,000 የጀርመን ማርክ ተከፍሏቸው በዘለሰኛ ና በመዲና ላይ ያተኮሩ አስራ ሰባት ዲስኮችን ለማስቀረጽ ቻሉ። ነጋድራስ ተሰማ እሸቴ ባጤ ሚኒሊክ በልጅ እያሱ በንግሥት ዘውዲቱና በቀዳማዊ ኃይለሥላሴ መንግስት ሲኖሩ በመኪና መካኒክነት፣ ሹፌርነት፣ ስዕል፣ በሙዚቃና በሌሎችም ተጓዳኝ ሙያዎች ይታወቃሉ። ነጋድራስ ተሰማ የጣሊያን ወረራ በመጣ ጊዜ አዲስ አበባ የነበሩ ሲሆን፣ ጠላትን የሚቃወሙ ብዙ ግጥሞችንም ገጥመዋል። ነጋድራስ ተሰማ የመጀመሪያው ኢትዮጵያዊ ቀራጺ፣ ፎቶግራፈር፣ አዝማሪ፣ ባለቀኔ፣ ሰዓሊ፣ የፖለቲካ ሰው፣ ነጋዴ እና የመኪና ጠጋኝ ሹፌር የሆኑ ነጋድራስ ተሰማ ናቸው። በዘመናቸው በርካታ አዳዲስ ነገሮችን ለመጀመር ፍላጎቱ ነበራቸው። ነጋድራስ ተሰማ እሼቴ በግርማዊ ጃንሆይ አጤ ኃይለስላሴ የሚወደዱም አልነበሩ። ምክንያቱም ጃንሆይ ለጠመደዋቸው ልጅ እያሱ ለባቸው ያደላ ስለነበርም ነው። እናም ነጋድራስ ለሞት ያበቃቸው የመኪና አደጋ በገጠማቸውም ቀን እንዲህ ሆነ። አየር ኃይል የነበረ ልጃቸው በአውሮፕላን አደጋ መሞቱን ያን ቀን ሰሙ። የምትታየውን ጂፕ መኪና እየነዱም በድንጋጤ ተገለበጡ። ወደ አንጎላቸው ውስጥም ደንፈሶ ሆስፒታል ገቡ። ነጋድራስ የገቡበት ሆስፒታል ያኔ ቀዳማዊ ኃይለስላሴ ይባል ነበር። እሳቸው የልጅ እያሱ ቅርብ ወዳጅ ስለነበሩ ከቀዳማዊ ኃይለስላሴ ጋርም ጠበኛ ነበሩ። እድል ባገኙ ቁጥር ቀኔና አግቦ በመጠቀም ቀዳማዊ ኃይለ ሥላሴ ነደፍ ስለሚያደርጓቸው እሳቸውን በቻሉት ልክ ያገሏቸው ነበር። ቀዳማው ኃይለ ሥላሴ በሳምንት አንድ ቀን ሆስፒታል እየሄዱ ሕሙማንን ይጠይቁና ያበረታቱ ነበር። ሆስፒታል ሲጎበኙ ሰዎች በር ላይ ተሰብስበው ሲያዩ ማን ነው እዛ የተኛው ብሎ ጠየቁ። ነጋድራስ ተሰማ እሼቴ ናቸው ሲባሉ ካባቸውን ሲናድዱ ገፋ እንደሚያደርጉት አድርገው ፈጠን ብሎ መውጣት ሲጀምሩ አንድ ተከታያቸው ጠገብ ብሎ ጃንሆይ፣ ነጋድራስ ወደ ራሳቸው ደም ፈሶ መናገር ስለማይችሉ ምን አለ በያቸው ብሎ ተማጸኗቸው። ንጉስም እሺ መልካም ብሎ ከነጋድራስ ክፍል ገቡ። ሁለቱም ተያዩና ጃኑ ሆይ እግዜር ይማር መጨረሻ ላይ ምላስ ተያዘች አይደል መልስ እንደማይሰጡ ገምተው ነጋድራስም ምላሳቸውን በደንብ አውጥተው አሏቸው ይባላል። ጃንሆይም አሁንም ያ አሽሙር እንዳልቀረና እንዳልተሸነፉ ሲያውቁ ካባቸውን ዘን ጠፍ አድርገው በንዴት ወጡ። ነጋድራስ የሞቱት ጥቅምት 3 1957 በ87 ዓመታቸው ነበር። ታላቅ ቀብርም ነበር። ነጋድራስ ተሰማ የመጀመሪያው ሹፌር ብቻ አይደሉም፣ የመጀመሪያው አፍሪካዊ ድምጽ በዲስክ በጀርመን ሀገር ያስቀረጹም ናቸው። በጀርመን አርት ተማሪ የመጀመሪያው ዘመናዊ የኢትዮጵያ ሐውልት ሰሪ የአማርኛ ሊቅ የዘርፈ ብዙ ሞያ ባለቤትም ነበሩ። ነጋድራስ ስምንት ቋንቋዎችን በደንብ አቀላጥፈው ይናገሩም ነበር፤ አማርኛ፣ ኦሮምኛ፣ አደርኛ፣ አረብኛ፣ እንዲሁም ፈረንሳይኛና ጣሊያንኛ እንዲሁም የተማሩበትን ሀገር ጀርመንኛ በደንብ ይናገራሉ።